የተወደዳችሁ ይሄንን ድምፅ በዚህ ሰዓት በያላችሁበት ሆናችሁ የምታደምጡ የምትሰሙ እንደምንከርማችኋል በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ወገኖቼ ወደ ልቤ በመጣው በተለይ በተለያየ ቦታ ሆናችሁ በሕመም ያላችሁ በአልጋ ውስጥ ያላችሁ በፍርሃት በድንጋጤ በዶክተሮች ደግሞ ቃል መጥፎ የሆነ የማትፈልጉትን ዜና የሰማችሁ እናንተ ወገኖቼ ዛሬ በእግዚአብሔር ፊት ይዤ በጸሎት መቅረብ ፈልጋለሁ። ወገኖቼ በእምነት የምንጸልየው ነገር እንደ እግዚአብሔር ሐሳብና ፈቃድ ከሆነልን በሰውነታችን ላይ በተለያየ ነገሮቻችን ላይ የእግዚአብሔር እጅ ይገለጥበታል። ስለዚህ አምነን በእግዚአብሔር ፊት እንቀርባለን። ምናልባት እግዚአብሔር በህመም ላይ ያላችሁትን ሰዎች ዛሬ በፍጥነት ሊፈውስ ይችላል። ወገኖቼ ደግሞም እንደገና ጳውሎስ እንደተናገረ በህመም ውስጥ እያለ በእግዚአብሔር ፊት እየጸለየ ወገኖቼ ፈውሱን ባላገኘ ጊዜ ኃይሉ በድካም ውስጥ እንደሚገለጥ እንደገና ደግሞ ያ የእግዚአብሔር ጸጋ ያስቻላቸው ሰዎች እሱንም ጨምሮ ብዙዎች እንዳሉ እሰማለሁ። ዛሬ ግን አምነን በእግዚአብሔር ፊት ያለንን ጭንቅ፣ ያለንን ፍርሃት፣ ያለንን ስጋት፣ ያለንን ህመም ወገኖቼ ምናልባት በሰውነት ላይ የተገለጠ ሊሆን ይችላል። ምናልባት በአእምሮ ጭንቀት ውስጥ ሊሆን ይችላል። በተለያየ መልክ ውስጥ ወገኖች፣ በህመም ያላችሁ ሰው የማያችሁ የማይረዳላችሁ፣ ግን የናዝሬቱ ኢየሱስ ስለ እናንተ ስለ እኔ የሞተ በመስቀል ላይ አሳልፎ ራሱን የሰጣል በመገረፉ ቁስል ተፈውሳችኋል ተብሎ የተጻፈልን በሱ ደዌ በሱ ህማም እኛ እንደተፈወስን ቃሉ ይነግረናልና እስቲ ነገሮቻችንን ሁሉ በእግዚአብሔር ፊት ይዘን እንመጣለን። የእግዚአብሔር ቃል በብዙ ቦታ ስለ ፈውስ ይናገራል። ወገኖቼ አምነን እንቀበለዋለን፣ እንጸልያለን አብረን። በሶስተኛ ዮሐንስ ምዕራፍ ሶስት ቁጥር ሁለት ላይ ዮሐንስ ለጋይዮስ እንደዚህ ብሎ ተናገረ። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ ብሎ ለወዳጁ ሲጽፍለት እናያለን። ዮሐንስ ለጋሊዮስ በህመም ውስጥ ሆኖ እንዳለ በማወቅ ወይም ደግሞ ለጤናው እየጸለያለ። ዛሬ የምናደርገው ይሄን ነው። ዛሬ በልቤ የተሰማኝ ይሄን ወገኖቼ፣ የማውቃችሁ ልትኖሩ ትችላላችሁ፣ የማላውቃችሁ ደግሞ በዓለም ዙሪያ በብዙ ህመም የምታልፉ ዛሬ እግዚአብሔር እንዲጎበኛችሁ በእግዚአብሔር ፊት ሆነን እንጸልያለን። ቃሉ እውነት ነው፣ ቃሉ ይሰራል ወገኖች። ስለዚህን ቃል ታምነን መንፈስ ቅዱስ እንደረዳን ዛሬ በሚያማችሁ ነገር ላይ እጆቻችሁን እየጫናችሁ በእግዚአብሔር ፊት ይዛችሁ እንድትቀርቡ አብረን በእምነት እንድንሆን እንድንጸልይ አብረን ወደዚህ ወደ እናንተ መጥቻለሁ። መዝሙር አርባ አንድ ቁጥር ሶስት ላይ ለችግረኛና ለምስኪን የሚያስብ ምስኩን ነው ይልና እግዚአብሔር በክፉ ቀን ያድነዋል ይላል። ከዚያ ይቀጥልና እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል። እግዚአብሔር የተባረከ ይሁን። ዛሬ በደዌ ያላችሁ፣ ዛሬ በጭንቅ ያላችሁ፣ ዛሬ በተነገራችሁ በዶክተሮች ድምፅ ወገኖቼ የፈራችሁ፣ የደነገጣችሁ የእስራኤል አምላክ እግዚአብሔር በመኝታችሁ በተጨነቃችሁበት ሁሉ በበሽታችሁ ሁሉ እግዚአብሔር እንደሚያነጥፍላችሁ አምነን እንጸልያለን። ደግሞ መዝሙር ስድስት ቁጥር ሁለት ላይ ድዌነኝና አቤቱ ማረኝ አጥንቶቼ ታውከዋልና ፈውሰኝ ብሎ ዳዊት ይናገራል። ወገኖቼ የሰውነታችን ጌታ ፈጣሪ የሆነ አምላክ የት ቦታ ነገራችን እንደተበላሸ የሚያውቅ ከምንጩ ማምከን ከምንጩ ደግሞ እ መፈወስ የሚችል የዘላለም አምላክ ፊት እንቀርባለን። ኢሳያስ አ 24 ላይ ለደካማ ኃይልን ይሰጣል ጉልበት ለሌለውን ብርታትን ይጨምራል ይላል። ዛሬ በበሽታ የደከምን፣ በማሰብ የደከምን፣ በመጨነቅ የደከምን ነገ ምን ሊሆን ይችላል ብለን የምናስብ ወገኖቼ ለእንደዚህ አይነት ድካማችን ጉልበት የሚሰጥ እግዚአብሔር ፊት ብርታትን የሚሰጥ እግዚአብሔር ፊት ብርታትን የሚጨምር እግዚአብሔር ፊት እንቀርባለን። ኤርሚያስ 17 14 ላይ አቤቱ ፈውሰኝ፣ እኔም እፈወሳለሁ፣ አድነኝ፣ እኔም እድናለሁ፣ አንተም ምስጋና አይነህ ብሎ ይናገራል ኤርሚያስ። እንጸልያለን፣ ወገኖች ዛሬ ባላችሁበት ቦታ፣ በሚያማችሁ ቦታ፣ ተስፋ በተቆረጠበት ነገር እግዚአብሔር መድኃኒት የሆነ አምላካችን ከኛ ጋር እንደሚሆን በማመን የእስራኤል አምላክ እግዚአብሔርን በእምነት ሆነን እግዚአብሔርን እንለምነዋለን። የፈውስ ሁሉ ምንጭ የሆነ እግዚአብሔር ከኛ ጋር አለ ወገኖቼ፣ እንታመናለን። ያሰጋልን ነገር ለእግዚአብሔር አሳልፈን እንሰጣለን። እግዚአብሔር በመልካምነቱ ወደኛ ይመጣል። እግዚአብሔር በአቅሙ ወደኛ ይመጣል። እግዚአብሔር በቸርነቱ ወደኛ ይመጣል። እግዚአብሔር በነገር ሁሉ ጭንቀታችንን አይቶ ሊፈውሰን ወገኖቼ ወደ እኛ ይመጣል። ወዳለንበት ክፍል ይገለጣል። ወደሚያመን ሰውነታችን ወደ አካላችን ውስጥ ይመጣል። እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። እንጸልያለን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግናለን። ስለዚህ ሰዓል ስለዚህ ደቂቃ እግዚአብሔር ሆይ በያሉበት ቦታ ወገኖቼ እግዚአብሔር ሆይ በተጨነቁበት ተስፋ በቆረጡበት ከሐኪም በሰሙበት ዜና እግዚአብሔር አምላካችን ወይ ዘመን በፈጀ በሰውነታቸው ላይ ባለ ህመም በሚቆጠቁጣቸው ላይ በአእምሯቸው ባለ ጭንቀት ላይ እግዚአብሔር አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንደ ቃል አሁን እንደሰማ ነው ፈውሰኝ እኔም እፈወሳለሁ ተብሎ እንደተጻፈ የዘላለም አምላክ የፈውስ ክንድህ በያሉበት ቦታ በተቀመጡ ጡበት በተኙበት በሀሳብ በሚዋዥቁበት እግዚአብሔር አምላኬ ወይ አንተ እንድትገለጥ ጌታ እጆች ረጅም ናቸው። እግዚአብሔር ሆይ እኛ ማናያቸው፣ ነገር ግን እግዚአብሔር አምላኬ ወይ አንተ የምታውቃቸው በየጓዳቸው ያሉ እግዚአብሔር አምላኬ ወይ ቀንና ሌሊት ያንተን ፊት ለሚፈልጉ ለሚለምኑ እግዚአብሔር ሆይ አንተ እንድትደርስላቸው በዚህ ሰዓት በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ የበሽታውን ምንጭ አንተ እንድታደርቅ የበሽታውን ጉልበት አንተ እንድታደክም ከሰውነታቸው ውስጥ በክርስቶስ ኢየሱስ ስም አንተ እንድትነቅል የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም አሳልፌ ወገኖቼን እሰጥሃለሁ። ጌታ ሆይ ባሉበት ቦታ አንተ እንድትገኝ፣ ባሉበት ቦታ አንተ እንድትገለጥ እግዚአብሔር ሆይ በነገራቸው ላይ አንተ ጉልበትን እንድታመጣ የፈውስ እጆችህ የማዳን እጆች እንዲገለጡ። በኢየሱስ ክርስቶስም በዚህ ሰዓት እንጸልያለን። አምላካችንና መድኃኒታችን ሆይ እንደ ቃል የምትገለጥ አምላክ ነህና በእምነት እግዚአብሔር ሆይ በዚህ ሰዓት ወገኖቼ ይዘው በቀረቡት እግዚአብሔር ሆይ ጸሎቶቻቸው የፈውስ እግዚአብሔር ሆይ ልመናቸው ላይ አንተ እንደምትገለጥ እያመን ጌታ ሆይ በዚህ ሰዓት እግዚአብሔር ሆይ እናመሰግንሃለን ጌታ ሆይ ስለነካቸው አንተን ፈውስን ስላደረክላቸው ሁሉ ወገኖች በዚህ ሰዓት አመሰግንሃለሁ ጌታ ሆይ በእምነት ቀርበው በፊት እግዚአብሔር ሆይ ለምነው ጌታ ሆይ ምላሽን ስለተቀበሉ ወገኖቼ ባልጋቸው ላይ እግዚአብሔር አምላኬ ሆይ አንተ ደርሰ ስለነካቸው በጭንቀት ባሉ እግዚአብሔር ሆይ በአእምሯቸው አምላኬ ሆይ የነገውን ነገር እንዴት ብለው እግዚአብሔር ሆይ ስለሚጨነቁ በሙሉ አሳልፌ በእጆቼ የሰጠውትን አንተ ስለምትነካ እረፍት ስለ ስለምታረግ ሰላም ስለምታረግ ፈውስ ስለምታረግ በናዝሬቱ በጌታ በኢየሱስ ክርስቶስም እናመሰግንሃለን። ወገኖቼ አምናችሁ ለጸለያችሁ ጸሎት በእግዚአብሔር ፊት በእውነት በታማኝነት እንደተፈወሳችሁ በማመን ወገኖቼ ለእግዚአብሔር አሳልፋችሁ ሰውነታችሁን እንደሰጣችሁ እንደተረከባችሁ በማወቅ እግዚአብሔር እንድታመሰግኑ በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ደግሞም ስለሚሰጠው ጸጋ አምላካችንን እያመሰገን ባለንበት ሁኔታ ውስጥ እንደ ጳውሎስ ኃይላችን በድካማችን እንደሚፈጸም አምነን ደግሞ ጌታን እናመሰግነዋለን። ወገኖቼ በዚህ ሰዓት የእግዚአብሔር ክብር ከእናንተ ጋር ስላለ እጅግ አርጌ አመሰግናለሁ። የእግዚአብሔር መንፈስ ቅዱስ ከእናንተ ጋር ስላለ እጅግ አርጌ በጌታ በኢየሱስ ክርስቶስም አመሰግናለሁ። ጌታ ይባርካችሁ። ቀናችሁን፣ ምሽታችሁን የእግዚአብሔር ልጅ ኢየሱስ ክርስቶስ ከእናንተ ጋር አብሮ ይዋል ይደር። ጌታ ይባርካችሁ።